አንዳንድ ጊዜ ለሚያልፉ ቀናቶች የማያልፍ ነገር አትናገር ማለት የዚህን ጊዜ ነው። እናቴ ልጅሽ በስነ ስርዓት አሳድገሻል፣ ልትኮሪ ይገባል። አሁን ደግሞ አንቺን ከጭንቀትና ከመከራ እፎ የማስብልበት ቀን በጣም ቅርብ ነው። ለአንቺ ሲል ጠንካራ እሆናለሁ። አዳዲስ የሆኑ መረጃዎች ከአብርሽና ሩታ በኩል እንዲሁም ከብሩክና ሀይሚን በኩል ስላሉ ወቅታዊ ወሳኝ መረጃዎች በውስጥ ደርሰውናል። ሙሉውን በዝርዝር ይዘን መተናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታ ይዘንላችሁ ወደ መጣ ነው። ዝርዝር መረጃዎቻችን እናልፋለን ወደ ወደ መጀመሪያ ወዳደረግነው መረጃ ስናልፍ በአብርሽና ሩታ መለያየት ላዘናችሁ ለተጨነቃችሁ እጅግ አስደሳችና ተስፋ ሰጪ የሆነ መረጃ ይዤ መጥቻለሁ። ከሰሞኑ አብርሽ ያለበት ነገር እጅግ ያሳዝናል። አብርሽና ሩታ ስለመለያየታቸው ሁለት ተከታታይ ቪዲዮዎች ለቀዋል። በዛ ተከታታይ ቪዲዮዎች አብርሽ ውስጡ ተሰብሮ እጅግ በእንባ እየታጀበ ምነው ጨከንሽብኝ ሲል ተሰምቶ ነበር። ከዛም በመቀጠል በዩቲዩባቸው ቪዲዮ አልተለቀቀም ነበር። በውስጥ በደረሱም በተለያዩ መረጃዎችም አብርሽ ያለበት ነገር እጅግ ያሳዝናል። ተስፋ በመቁረጥ ውስጥም ይገኛል። በአጠገቡ በዙሪያውም ሰው የለውም፣ እባካችሁ ከአብርሽ ጎን ለመሆን ሞክሩ የተባለ መረጃ ሲሰራጭ ነበር። ይሁን እንጂ በአብርሽና ሩታ ፍቅር ብዙዎች አዝነዋል፣ እንደተባለውም ብዙዎች ደንግጠዋል። እባካችሁ አስማሟቸው ያሉ መልእክት ሲያስተላልፉ ተመልክተን ነበር። ታዲያ እንግዲህ አንድ ጭላንጭል ታይቷል። ይኸውም ባልተጠበቀ መልኩ አብርሽና ሩታን እስከመ ለመለያየት ደርሳ የነበረችው ነፂ በቤተሰቧ በኩል ቅሬታ ገጥሟታል። ቤተሰቦቿ በተለይ ደግሞ ታላቅ ወንድሟ ገስጾ ተቆጥቷል። እባክሽ ሄደሽ ሩታን ይቅርታ ጠይቂ፣ አንቺ የኔ እህትነሽ በመጥፎ ነገር ስምሽ እንዲነሳ አልፈልግም። ባለትዳሮችንና የፍቅር አጋሮችንም እንድታለያይ አልፈልግም። የተጎዳሹውን መጎዳት ችለሽ ይቅርታ ጠይቂ ሲል ወንድሟ አስጠንቅቋል። ይህ የወንድሟ ንግግር ብዙዎችን አስደንግጧል። ምን አይነት የተባረ ያረከ ወንድም ነው። እህቱ በመጥፎ ስሟ እንዳይነሳ አብርሽና ሩታንም የለያየችው እነሱ ነው እየተባለ በየቦታው የሚነሳው ስሟም እንደረበሸው ጭምር በመናገር እህቴ በእንደዚ አይነት ነገር እንድትታወቅ አልፈልግም ይቅርታ እንድትል አደርጋታለሁ ሄዳም ይቅርታ ትጠይቃለች ብሎ መልእክቱን አሰምቷል። ነጺንም በግድ ይህን ነገር እንድታደርግ ሲገፋፋት ተመልክተናል። የእውነት ይህ የወንድሟ ተግባር እጅግ ያስመሰግናል። ምን አይነት የተባረከ ልጅ ቢሆን ነው ይህን ነገር ፍታዊ ሆኖ አብርሽና ሩታን ይቅርታ እንድትጠይቅ የፈለገው ሲሉ ብዙዎች መልእክታቸውን አስተላልፈዋል። የነጺ እህቷም የሆነችው የወንድማቸውን ሀሳብ በመደገፍ በቃ እህታችን ነጺ በተቻለሽ መጠን አብርሽና ሩታ መካከል ላለመግባት ሞክሪ፣ ሩታንም ይቅርታ ጠይቂ፣ ከዛም በመቀጠል አብርሽና ሩታ እንዲስማሙ ትልቅ ምክንያት ሁኚ እህታችን በመጥፎ ነገር ስምሽ አይነሳ ስትል እህትየዋም ምክሯን አስተላልፋለች። ይህ እውነት የትልቅ ቤተሰብ የሆነ ተግባር ነው የነጺ እህትና ወንድሞች ያሰሙት። ምናልባት ነጺ እንደተመከረችው በቤተሰቦቿም የደረሷትን ምክር ተቀብላ አዲስ አበባም ሄዳ አብርሽና ሩታን በጋራ አግኝታ በተለይም ሩታን ይቅርታ ከጠየቀች የአብርሽና የሩታ ጉዳይ የሚታረቁበትና ፍቅራቸው የሚቀጥልበት ጉዳይ ይመለሳል ብለን እናስባለን። አለበለዚያ ግን በሁለቱም ቪዲዮዎች እንደተመለከት ነው ሩታ በሆነ ሁሉ እንደቆረጠላት፣ በተለይም አብርሽን አሁን አሁን እንደማታምነው ከእሷ ጀርባ ከነጺም እንዲሁም ከተለያዩ ሴቶች ጋርም አብሮ ይሆናል ብላ በመጠራጠሯ ሁሉ ነገር እንደቆረጠላት ስታሰማ ነበር። ምናልባት ሩታ ይህንን የይቅርታ ቪዲዮ በተለይም ከነጺ በኩል የመጣውን የእውነት የእርቅ ቪዲዮ ከተመለከተች በአካልም መታ ይቅርታ ከጠየቀቻት እጅግ የሚያስደስት ነገር እንደሚሰማ ካሁኑ ተገምቷል። የእውነት የአብርሽና ሩታ ነገር በዚህ ቢያበቃና እርቃቸው እውን ቢሆን ደስ ይለናል። ሩታ እንደተባለችውም ጽንሷ እየገፋ ከመ እርግዝናውም እውነት ሆኖ እርግዝና ሂደቱም እየገፋ ከመጣ ልጅ ወልዳ እንድናያት በተለይ ከአብርሽ ጋር ሆናም እንድንመለከታት ብዙዎች ከወዲሁ ጓግተዋል እኛም ጨምረን ይህንን ብስራት አብርሽና ሩታ በጋራ ሆነው ልጅ ታቅፈው እንድንመለከታቸው እንድንሆን የእውነት ከልብ ጓግተናል ስለዚህም ይህንን ነገር በአጭሩ እንዲፈቱት ስንል በአክብሮት እንጠይቃለን በቀጣይ ይዘን ወደ መጣ ነው መረጃ ደግሞ ስናልፍ የብሩክና ሃይሚ ጉዳይ ተባብሷል ተካሯል በመካከል ላቸው የገቡት ዳኒ እና ሱሱ ሌላ ድብቅ አጀንዳ እንዳላቸው ተሰምቷል። እጅግ ብዙዎችን አስደንግጧል። ዳኒ በዚህ በኩል ሃይሚን ለመውሰድ እየተሯሯጠ እንደሚገኝ በተለይም ብሩክን እልህ ይዞት ብሩክን ለማናደድ ከብሩክ ጋር የገባበት ጸብም ወደ ሌላ ነገር አምርቶ አንዴ በክስ በኩል በሌላ በኩል ደግሞ ሃይሚን ቀምቶ ከእጁም ነጥቆ እሱን ለማናደር ታጥቆ እንደተነሳ መረጃዎቹ ተሰምተዋል። በሌላ በኩል የዳኒ ፍቅረኛ ነኝ ያለችው ሱሱም በዚህም በዛም እያለች ብሩክና ሀይሚ መራራቃቸውን ይፋ እያደረገች ብሩክን ወደ ራሷ ለመጠቅለል እንዳሰበች መረጃዎቹ ተሰምቷል። ይህንንም የፈለገችው ብሩክ እጅግ ፈራህ እግዚአብሔር ያለው ግለሰብ በመሆኑ በብዙ ሰዎች ዘንድ የሚከበር የሚወደድ፣ ጥሩ ጸባይም ስላለው ብሩክን የራሷ ለማድረግ እሷም ጥረት እያደረገች ነው። በዛሬው የተለቀቀውን ቪዲዮ የሚያሳየው ይህ ነው። እስቲ በትኩረት ተመልከቱት ሲሉ ብዙዎች መረጃ አድርሰዋል። ብዙዎቻችን አይተነዋል ሱ ሀይሚን ጠርታ የተለያዩ ጥያቄዎች ጠይቃታለች። እንዴት ነው አንቺ ለዳኒ ተደርበሽ፣ ስለ ዳኒ ይመለከተኛል ያልሽው ይፋ ውጥታችሁ፣ እውነት ከዳኒ ጋር ግንኙነት ካለሽ ያኔ ተናገሪ፣ ምንም አይመስለኝም። ይሄን ብቻ ግን ይፋ ውጪ፣ ዳኒን ትፈልጊዋለሽ የሚመስል አይነት ጥያቄ እየጠየቀቻት ሃይሚን፣ መስመር በሳተ መልኩ ወደ ሌላ ነገር እንድትናገር አድርጋ ዳኒን እፈልገዋለሁ ብላ በእልህ እንድትናገርም አስደርጋ ከብሩኬ ጋ ለአንድና ለመጨረሻ ጊዜ እንድለያዩ ጥረት እያደረገች ነው ሲባል መረጃው ተሰምቷል። እውነትም ሱሱ በቅርቡ በለቀቀችው ቪዲዮ ደጋግማ ሃይሚን የምትጠይቃት ይህን የሚመስሉ ጥያቄዎች ነበሩ። እንዴት ለዳኒ ጠበቃ መሆን ፈለግሽ? ዳኒም ብትፈልግ ነው እንጂ ግልጹ ንገሪኝ፣ አትፍሪ እያለች ደጋግማ ትጠይቃት ነበር። ሃይሚም አንዳንዴ በንዴት እየሆነች አዎ ከእኔም ከሱ ህይወት ውጪ በማለት የማይገቡ ቃላቶች እያመለጧት ስትናገር ነበር። በዚህም ንግግር እባክሽ ሃይሚ ክፍተት አትፍጠሪ፣ ንቂ። ዳኒም ሱሱም እየሰሩ ያሉት እውነት ለሌላ አላማ ነው። እባካችሁ ሃይሚን ብሩክም ክፍተት ላለማስገባት ሞክሩ ብለው ብዙዎች ምክራቸውን ለግሷል። ብሩክ ስላለው ነገር ቀድሞ የነቃ ይመስላል። በሌላ በኩል ሃይሚ አሁን ድረስ ምንም ጉዳዩ አልገባትም። ዳኒ እውነት ለእሷ ከልብ ያዘነ መስሏት አሁንም ወደ ዳኒ ነች። የዚህም ጉዳይም ተባብሶ ሄዶ ብሩክ ስለእኔ አይመለከተህም ዳኒ ከጎኔ ነው ስትል ተሰምታለች። ይህንንም አስመልክቶ ይመስላል ብሩክ እውነት ብዙ የቻለ ግለሰብ ነው። ብዙም ትዕግስት ያለው ሰው ነው። ባይ ግን እጅግ ተባብሷል። ለምንድነው ትኩረት እማትሰጠው? ለምንድነው ወደ ኋላ ዞር ብላ የሚጠቅማትን የሚጎዳትን ጠንቅቃ እማትለየው? አንዴ ብሩክ ከእጇ ካመለጠ በተለይ እንደነሶሱ አይነት ቀልጣፋ ሰዎች ውስጥ ከገባ ለአንዴና ለመጨረሻ ጊዜ አታገኘውም ሲሉ መረጃቸውን አሰምተዋል። በሌላ በኩል ብሩክ የመጀመሪያዎቹ ሰሞን ሲለማመጥ ለማመት ተመልክተነዋል። ሀይሚን ይቅርታ ሲጠይቅም አይተነዋል። ከዛ በኋላ ግን አሁን አሁን በሚለቃቸው ቪዲዮች ወደ ራሱ ተመልሶ የራሱን ጊዜ እያጠፋ እንደሆነ መረጃው ተሰምቷል። ይህ ከባድ ነው የሚሆነው። ከዚህ በኋላ ሀይሚ የምትለምን እንዳትሆን ብዙዎች ከወዲሁ ስጋታቸውን ገልጸዋል። አዲስ የሆነ ቪዲዮ በቲክቶኩ ለቋል። ይኸውም ንቅሳት ቪዲዮ የሚያሳይ ነው። ወደ ራሱ ተመልሶ ለቤተሰቦቹ ጊዜና ሰዓት መስጠት እንደፈለገም ብሩኬ ጠቆም አድርጎ አልፏል። በንቅሳት ቪዲዮም እንዳየነው ማም ወይም እናቴ ብሎ እጁ ላይ እንደተነቀሰ በቪዲዮ ተመልክተናል። ይህም የሚያሳየው አሁን ላይ ጊዜ መስጠትና ብዙ ነገሮች ማድረግ ያለ በት ለቤተሰቦቹ ብቻ እንደሆነ ብሩክ ማሳየት የፈለገው ነገር እንዳለ ተመልክተናል ሲሉ መረጃዎቹ ተሰምተዋል። የመጀመሪያ ሰሞን ሀይሚ ያስቀየመችው ጊዜ ብሩክ በሁኔታዎቹ ተናዶ በድብርት መንፈስ ውስጥም ሆኖ ከቤት ሳይወጣ ረጅም ጊዜያቶችን እንደቆየት ተመልክተናል። አሁን አሁን ግን ወደ ራሱ ተመልሷል። ብዙ ነገሩንም ወደ ቤተሰቦቹ ለማድረግ አስበዋል ተብሎ በተለያዩ ቦታዎች መረጃዎቹ ተሰራጭተዋል ማለት ነው። በሌላኛው በኩል ከቡታጅራ የብሩኬ ወንድሞች ወደ አዲስ አበባ መጥተው ጉዳዩን በእርቅ እንዲፈታ ለማድረግ ጥረት ቢያደረጉም ብሩክ ስልክ አንስቶ ኑልኝ ብሎ መልእክትን አላስተላለፈላቸውም የብሩኬ ወንድሞች ደጋግመው ተናግረዋል እኛ አንድ ጥሪ ብቻ ነው የምንፈልገው ወንድማችን ጋር ስንደውል ስልክ አንስቶ ኑ ይበለን እኛ እንመጣለን ሲሉ ተደምጠው ነበር ይሁን እንጂ ብሩክ ትልቅ ልጅ መሆኑ ብዙ ነገርን የሚያመዛዝን መሆኑ በዚህ እንኳን ማሳያ መሆን ይችላል ብሩኬ አሁን ድረስ ስልክ አንስቶ ለወንድሞቹ ኑ አላለም ይህ ነገር ቢፈጠር ኖሮ ብሩኬ ወንድሞቹን ወደ አዲስ አበባ ጠርቶ ቢሆን የሚፈጠረውን ነገር ለማሰብ አያዳግትም። ሁሉም በእልህ ይመጡ ነበር። ከዳኒ ጋርም ተጋጅተው ለብሩኬ የታሰበው ሌሎች ሌሎች ጥንስሶች፣ የክስ ማይሎችም ለብሩኬ ወንድሞች ተከፍተው የማይገቡ ነገሮች ውስጥ ይዳረሱ ነበር። የብሩኬ ወንድሞች በተለያዩ ቪዲዮዎች ተመልክተናቸዋል። ለምንድን ነው ዳኒ የእኛን ወንድም የሚፈታተነው? ይህ ሰውዬ ምንድን ነው ገደብ የሌለው አንላቀቅም፣ ከድርጊቱ ከሚያደረገው ነገርም ይቆጠብ ሲሉ ተሰምተው ነበር። አስቡት እንግዲህ እነዚህ ወንድሞቹ እንደዚህ ያሉት እዛ ሩቅ ሆነው ቡታጅራ ሆኖ ነው፣ በአካል አዲስ አበባ ቢመጡ ዳኒን ምን እንደሚያደረጉት ለማሰብ አያዳግትም። ስለዚህ ብሩኬ ይህንን ከማሰብ ወንድሞቹም ሌላ ጦስ ውስጥ እንዳይገቡበትም ከመጨነቅ ጭምር ሰሞኑን ወንድሞቹ ሲደውሉለት ስልክ አልመለሰም። በተቻለው መጠን ይህንን ጉዳይ በራሱ ፈትቶ በራሱ በሆኑ ጉዳዮችም ጉዳዩን አሳምሮ ወደራሱ ለመመለስም ከማሰብም ይመስላል ከሰሞኑ ያለውን ጉዳይ ጨርሶ አዲስ ሕይወትን ብቻውን ሆኖ ቪዲዮም እየለቀቀ ተመልክተነዋል። ይህ ነገር ግን ብዙዎችን አስከፍቷል። ብዙዎችም ብሩኬ ትዕግስትህን እናደንቃለን በተቻለ መጠን ከሀይሚ አትራቅ። ሀይሚ ልክነ ታናድዳለች ብዙም ጥሩ ያልሆኑ ነገሮችን እያሳየች ነው። በተቻለ መጠን ግን መጥፎ ሰው ላይ እንዳትወድቅ ተባበራት፣ ከጎኗም አትራቅ፣ አትሰልች በማለት ብዙዎችሁን ድረስ መልእክታቸውን እያስተላለፉለት ይገኛሉ። በሌላ በኩል ደግሞ ብሩኬን ወግነው በቃ ሀይሚ አብዝተዋለች፣ በተደጋጋሚም እየጎዳችሁ ነው ይህ ልጅ ወደ ራሱ ተመልሶ የራሱን ነገር ማከናወን አለበት። ባካችሁ ልጁን አጨቅጭቁት በማለት በብሩኬን በኩል የቆሙ ሰዎችን ተመልክተናል። በአጠቃላዩ ግን የጋሽዬ ልጆች በዛም በዚህም በኩል በተለያዩ ሀሳብ ተወጥረው ይገኛሉ። በአጠቃላይ ስለሆነ ጉዳይ ግን ጋሽዬ ከቡታጅራ ድረስ መጥተው ጉዳዩን በእርቅ እንዲያልቅ ቢያደረጉ ይህ ሁሉ ነገር አይኖርም። በዚህም በኩል አብርሽና ሩታን አስማምተው በዛም በኩል ሴት ልጃቸው ያለችበት ሁኔታ ሀይሚና ብሩኬ አስማምተው ሁሉንም እርቅ አውርደው አንዴ ቢመለሱ ጥሩ ነው ሲሉ ደግሞ ሁሉንም ጠቅለል ባለመልኩ ሰዎች ሀሳብ ሲሰጡ ተመልክተናል። የእውነት ያለው ነገር እጅግ ውስብስብ ነው፣ ብዙዎችንም አስከፍቷል። እኛም ደግመን ደጋግመን የምንመኘው በተለይ ወዳጅ አድናቂዎቻቸውም እንደሚፈልጉት ሁሉም በእርቅ ሆነው በፍቅር ሆነው በቪዲዮ ቢመለከቷቸው ነው ደስታው። ስለዚህ የአድናቂዎቻቸውን የወዳጆቻቸውን ጭንቀት በመረዳት በተቻለ መጠን ያለባቸውን ልዩነትን በማጥበብ አብርሽም ከሩታ ጋር ጋር እርቅ እንዲያደርግ ሩታም እሺ ብላ ወደ ቤት ተመልሳ ለአብርሽ ሌላ እድል ሰጥታ ጉዳዩን አንድ እርቅ አድርጋ በቀጣይ በሌላ ነገር እንድታየው ካልሆነም ደግሞ ያሉትን ችግሮች ወደ ሌላ የሽምግልና ሂደት ሄደው ትልልቅ ሰዎችም እንዲገቡበት በማድረግ በሰዎች አስመክራ ለአንዴና ለመጨረሻ ጊዜ ለአብርሽ እድል እንድትሰጠው ስንል የእውነት ከለብ ተመኝተናል። አብርሽ ያለበት ነገር በጣም ድብርት ውስጥ እንደሆነ ከቤት እንደማይወጣ ሩታ ተለይታው ከሄደች በኋላ በጣም እንዳዘነ በተለይ ደግሞ እነዚህ ሁሉ የሆኑበት እኔ በትዳር ላይ እያለሁ ምንም ባላረኩበት ሁኔታ እንዴት እንደዚህ አይነት ስም ይሰጠኛል ብሎ በሁኔታው እንዳዘነም ጭምር መረጃዎቹ ተሰምቷል። እውነት አብርሽ ያለበት ነገር ያሳዝናል። አብርሽ በጸጸት ስሜትም ይገኛል። አብርሽና ሩታ ጉዳያቸውን እቅ እንዲያወርዱበትም ብዙዎች ጠይቀዋል ማለት ነው። በሌላ በኩል የብሩክና ሀይሚም ሀይሚ እባክሽ ትንሽ ትግስት ይኑርሽ፣ ከዚህ በኋላ ትግስት ሲበዛም ይመራል። ብሩኬን አታበሳጩ፣ በተቻለሽ መጠን ከጅሽ ሳያመልጥ ከጅሽ ሳይወጣ እድል እየሰጠች ነው። ብሩኬን ሄደሽ ይቅርታ ጠይቂ፣ የዳኒንም ወሬ አትስሚ። አለበለዚያ ግን ብሩኬ አንዴ ከጅሽ ካመለጠ አታገኙም ሲሉ ሰዎች በምሬት ሆነው ሀይሚንም መክረዋታል ማለት ነው። በጠቅላላው ይዘን የመጣ ነው ከሰሞኑ ስላሉት ጉዳዮች ነበሩ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም።